ዛሬ ለየት ባለ ቪዲዮ መጥቻለሁ። መቼም እንደዚህ በካሜራ የምመጣው ለየት ያለ ነገር ሲኖር ነው፣ በተለይ ስጦታ ነክ ሲኖረኝ ማለት ነው። ዛሬ ለየት ባለ ስጦታ መጥቻለሁ ማለት ነው። ቀለምዬ ስጦታ የሰጠሽ ማን ነው ምንድን ነው የምትሉኝ ስለማትጠፉ፣ የሰጠኝን ሰው ደግሞ በደንብ አድርጌ የምነግራችሁ ይሆናል ማለት ነው። ለማንኛውም ያው ከአብርሃምና ከሩታ አድናቂዎች ነው የመጣልኝ ማለት ነው። እናንተ ከሩታና ከአብሬሽ አድናቂዎች ስል ምን ትዛለኝ? እናንተ ልክ እንደ እኔ ሳትተኙ ማታ ያደራችሁ ማናችሁ ይሆን? አይኔ ጠቁሯል ማለት ነው። ዳርዳሩ ፍትህ ለቀለሙ እያላችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ለማንኛውም የእውነት ነው ምላችሁ ለየት ለየት ለየት ለየት ያለ ስጦታ ነው ይዤ የመጣሁት ማለት ነው። ከባባድ ስጦታ ማለት ነው። ከመጨረሻው ላይክ አድርጎ እናንተ ላይክ አድርጉ ላይክ ታደርጉ እንዳትወጡ። ያው ሊጀምርሽ ነው ብሶትሽ እንዳትሉኝ። ለማንኛውም ብሶት የለብኝም፣ ነገር ግን ላይክ አድርጉ አበረታቱኝ። እሺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ የታናሊ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ዘሊ ላላህ ይወዳችኋለሁ። ለቤቴ ወይ ለታናሊ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ሊክ ታቢዩ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አሪኬ ከልባ አመሰግናለሁ። አላ ክብርልኝ። ዛሬም እንደተለመደ ወደ ሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ ውዶች። ይ የዛሬ ቪዲዮ ከሌላ ጊዜ ለየት ያለ ነው። ያው የናፈቃችሁ በዚህ አጋጣሚ የናፈቃችሁ ስቱዲዮ ላይ ነው የመጣሁት፣ ማለት ነው፣ ቢሮዬ ላይ ማለት ነው፣ ማለቴ ኩሽናዬ ማለት ነው። ዚስ ማይ ሀጌ ቢሮ ማለት ነው። ዲስማይ ሀግ ማዳክ ኩሽና ማለት ነው። አሁን ምንም ማድረግ አይቻልም ማለት ነው። እና ያው ስጦታ ነገር ሲኖረኝ እንደዚህ በቪዲዮ የምመጣው ማለት ነው። በርግጥ፣ ከዚህ በፊት በቪዲዮ ነበር የምመጣው። አሰለቻችሁኝ። ምንድነው ኩሽናሽ፣ ቀለሟ አንቺ፣ ዘረጦ ዝርጥር ኩሽናሽ ከምን የሚመስለው ምናምን እያላችሁ እንደገና ደግሞ ሁሉ ጊዜ በኩሽና አንቺ የማዳን ነገር እያላችሁ ስታሰለችሁ፣ ይሄው ከካሜራው በስተጀርባ መምጣት ጀመርኩኝ ማለት ነው። እድሜ ለእናንተ ማለት ነው። ለማንኛውም ዛሬ ከባድ እንትን ነው ስጦታ እዚህ የመጣሁት ማለት ነው። ስጦታው እንደነገርኳችሁ ከአብርሽ እና ከሩታ ነው አድናቂዎች ነው የመጣልኝ ማለት ነው። ከከባዱ ልክፈት ወይስ ከቀላሉ ማለት ነው? አንድ አይነት ናቸው ግን የገንዘብ ልዩነት አላቸው ፈልጌ ነው። አንድ አይነት ስጦታ ናቸው ግን የገንዘብ ልዩነት አለው እና በየትኛው ሊጀምር በቀላሉ ወይስ በከባዱ ማለት ነው። በዚህ አጋጣሚ ወዱችዬ ማታ አንድ ቪዲዮ ሰርቼ ነበር በእነሱ የተነሳ ማለት ነው። እባካችሁ እንትን ዱባይ ከሄዳችሁ በኋላ የሰዓት እንትን ተምታቶባቸኋል እና አላርም እየሞላችሁ ተኙ ብዬ እንትን ብዬ ቪዲዮ ሰርቼ ነበር ማታ። ተጨናነቄ እንደው ተጠብቤላችሁ ቢጨንገኝ እኮ አስለፈለፈኝ ማለት ነው። ከዛ አትዬ ምን ብትለኝ ጥሩ ነው አስቴ በዚህ አጋጣሚ በጣም ነው የምወድሽ በጣም ነው የማከብርሽ፣ የእውነት ማለት ነው። ብዙ የምወዳችሁ ብዙ የማከብራችሁ አላችሁ። ኮመንቷ ከአእምሮ ስለማይጠፋ ነው ማለት ነው። ካሴቴና ታዋዬ ማለት ነው የእውነት በጣም ወዳችኋለሁ። እንዲሁ ደግሞ ፋጡማ ማለት ነው፣ እውነት ዘሬ ትለዩብኝ አላችሁ። ብዙ አላችሁ እኔን የምትወዱኝ የምታከብሩኝ ማለት ነው። እነ ሞሚና ብዙዎቹ፣ በቃ ኮመንታችሁ በጣም የሚያዝናና የሚያስቅ በቃ ለሰው ያላችሁ ሪስፔክት በጣም የሚገርም ነው ማለት ነው። እና ክበሩልኝ ውድትዬ እወዳቸዋለሁ በዚህ አጋጣሚ ማለት ነው። እና ምን ብትለኝ ጥሩ ነው አረ ቀለምዬ በምን እንትን ምንድን ነው አላርሙ በምን ይሉት እንዴ አፊትዬ፣ አላርሙም ራሱ ሀገር ቀየረ እንዴ አላርሙ ሀገር ቀየረ። እውነቴን ነው የምልሽ አረብኛም አለ በእንግሊዝኛም አለ ማለት ነው። ስለዚህ ያው ዞሮ ዞሮ በእንግሊዝኛ ገብቶ አላርሙ መቀየር ይችላሉ ወይ አረብኛ ጋር ስለማይችሉ ማለት ነው። ስለዚህ አሲቲ በጣም ነው ያዝናናሽኝ ቀለምዬ። በምን ይቀይሩ አላርሙ፣ እንዴት ይቀይሩት ብለሽኛል ማለት ነው። አይ ችግር የለውም አረብኛው በዓቁትም ራሱ በእንግሊዝኛ አላርሙ መሙላት ይችላሉ ማለት ነው። ለማንኛውም ብዙዎቹ አስጨንቃችኋል አብርሽና ሩታ ማለት ነው። በእውነት ብዙዎቹ እስከ ሌሊት ሰባት ሰዓት ድረስ በኢትዮጵያ እየጠበቁ ነበረ። ሆኖም ግን ቪዲዮ አልተለቀቀልንም። ኢንሻላ ኢንሻላ ዛሬ ይለቀቅልናል ብዬ አስባለሁ እና ወደ መጣሁበት ወደ ገደለው ልግባ። ያው ይሄ ትንሹ ነው፣ ትንሹ ስጦታ ነው ማለት ነው። ትልቁ ስጦታ ይሄ ነው ማለት ነው። ይሄ እንግዲህ እንደመጣ ነው፣ አልፈታሁትም ማለት ነው። ያው እንደ እንደታሸገ ነው፣ ያው ወረቀት አለው ማለት ነው እንደመጣ ነው ነው ወደዚህ። ለማንኛውም ልፍታውና አብረን እናየዋለን ማለት ነው። ያኛው እንኳን ፈትቼዋለሁ። ይሄ ግን በእናንተ ፊት እፈተዋለሁ ብዬ አየዋለሁ ብዬ እንትን አላልኩትም ማለት ነው። አልፈታሁትም ማለት ነው። ካርቶን ተከፍቷል። ለምን እንደሆነ አላውቅም። አይያችሁ ታዲያ ይሄው ካርቶን ነው ማለት ነው። ውስጡ ላይ ይህቺን ያየ ሰው መቼም ያውቃል ብዬ አስባለሁ። እስኪ ኪሱ ላውጣውና ብዙዎች አስተጣጣላችሁ ብዬ አስባለሁ። በተለይ ረመዳን በሙሉ የእሱ ማስታወቂያ ስለሆነ ማለት ነው። እስኳ ነው። አይዋ ይኸው በትክክል ይታያል፣ ግን ይኸው ተገልብጠዋል መሰለኝ እንትኑ ካሜራው ይገለብጣል መሰለኝ በተለይ በተለይ ማለት ነው። ይሄን እንትን ጎግል ላይ ሪሰርች ብታረጉ የመጀመሪያ ፎቶ የሚወጣው የአቡሜራ ፎቶ ነው የሚወጣው ማለት ነው። እውነት ለመናገር ብዙዎቹ ሲያወሩን ለተሰማሁኝና ቲክቶክ በሙሉ ማስታወቂያ ነው። የዚህ ማስታወቂያ ነው ማለት ነው። ይሄ ምን መሰላችሁ? ሽቶ ነው። ሽቶ ማለት ነው። እዚህ ውስጥ ሶስት ሽቶ አሉበት። እንዲሁም ደግሞ ይሄ ጊስ ነው የሚሰጣችሁ። ይሄ ማለት ነው። እስኪ ልፈተው። ቆይ ይሄን ከመክፈቴ በፊት ይሄ ልፈተው ብዙ ብቻ እንዳይለብኝ እንዳይለብኝ በሁለት ይህ ሽቶ ማለት ነው። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። በጣም ደስ የሚል ሽቶ ማለት ነው። እጅግ በጣም ደስ የሚል ሽቶ አሁን ለምሳሌ ይሄ ሽቶ ማለት ነው። ይሄ ሽቶ ጊፍት ነው የሚሰጣቸው ምርጥ ሽቶ ማለት ነው። ማሻአላ ምርጥ ሽቶ ይሄ አሁን ትልቁ ነው። ጊፍት የሚሰጣቸው ይሄ ትልቁ ነው ማለት ነው። እስኪ እዚህ ያለውን እንየው።

በጣም ምርጥ ሽቶ ማለት ነው። የእውነት በጣም ምርጥ ምርጥ ሽቶ ማለት ነው። ያው ጥያቄ ፍላጎቴን ተጠይቄ ነው ማለት ነው። በእርግጥ የኔ የራሴ ሳይሆን ይሄ ሶስቱንም የወንድ አራቱንም ማለት ነው አራቱንም የወንድ ነው ሽቶ ማለት ነው። ለሴት ልግዛልሽ ወይስ የወንድ ነው የምትፈልግ ሲባል ለወንድ ነው የምፈልገው ብዬ የወንድ ነው ስጦታ የተገዛልኝ ማለት ነው። እጅግ በጣም ደስ የሚል ዲስካውንት ወርዶ ነው። ዲስካውንቱ ደግሞ እስካሁን ድረስ አልተነሳም ማለት ነው። ዲስካውንቱ ስንት ብር መሰላችሁ? ይሄ አራቱንም ጨምሮ ማለት ነው። ይሄ እንትን ነው ብያቸዋለሁ፣ ጊፍት ነው ብያቸዋለሁ። ይሄ ሽቶ ማለት ነው። ይሄ ነው የሚሸጠው ማለት ነው። እና አራቱ ሽቶ በመቶ ዘጠና አምስት ብር ነው የተገዛው ማለት ነው። እንትኑ ዲስካውንቱ ከተነሳ ግን ወደ ስድስት መቶ ብር ነው ማለት ነው። እነዚህ በሙሉ ማለት ነው። እና ዲስካውንቱ ሳይነሳ ጊዜ ቲክቶክ ላይ መጠለብ ትችላላችሁ ማለት ነው። በተለይ በተለይ ደግሞ እንደዚህ የምትግባቡት ማዳም ያላችሁ ደግሞ ገስም ነው ምንድን ነው የሚሉት ነገር ቅናሽ ማለት ነው። ሲገቡ በእርግጥም ብዙ አይደለም ወይ የአስራ አንድ ብር ወይም የአስራ ሁለት ብር ቅናሽ ነው የሚኖራቸው ማለት ነው። እነሱ ራሳቸው ያውቁታል የሚቀንስ ብለው ስሙ ሪሰርች አድርገው ሲገቡ የስንት ብር ቅናሽ እንዳላቸው ይነግራቸዋል ማለት ነው። እንደዚህ አይነት የምትግባቡት ጥሩ የሆነ አሰሪ ካላችሁ በእነሱ መጠለፍ ትችላላችሁ፣ መግዛት ትችላላችሁ ማለት ነው። የእውነት አትከስሩበትም፣ በጣም ነው የምታተርፉበት። እጅግ በጣም ደስ የሚል አቧሜራ ካያችሁ ቲክቶክ ላይ፣ በጣም ስለዚህ ሽቶ እያወራ ነበረ ብያችኋለሁ። እንዲሁም ደግሞ ጉግል ላይ ገብታችሁ ሪሰርች ብታደርጉ የመጀመሪያ ፎቶ የሚወጣው የአቧሜራ ነው ማለት ነው እጅግ በጣም ደስ የሚል ሽቶ ነው ብያቸዋለሁ፣ ውዶችዬ ግዙት። ተፈለጋችሁ ደግሞ ፎቶውንም ስሙንም መለጠፍ እችላለሁ ማለት ነው፣ ችግር የለውም። ያው ከኛ እንትኑ ነው የሚመጣው ማለት ነው። ይኸው ይገለበጣል ማለት ነው፣ አይገለበጥም። ይኸው አይከለበጥም እንደዚህ ነው ማለት ነው። ከፈለጋችሁ ስሙን ወይም ሊንኩን ሼር አደርግላቸዋለሁ ማለት ነው። ችግር የለውም እና እጅግ በጣም ደስ የሚል ሽቶ ወላህ፣ በጣም ነው ደስ የሚለው ሽቶ ሽታውን ደስ ሲል ነው። አንዳንድ የሚያስጠሉ ሽቶ አሉ ማለት ነው። ይሄ በጣም ለየት ያለ እውነት እኔ እስከሚመጣ ድረስ ጨንቆኝ ነበር ማለት ነው። ይሄ ደግሞ ማለት ነው ይሄ እውነት ይህ ነው ሙላችሁ። የትኛውን ሴት ትግዛው ብዬ የምናገረው ሽቶ ነው ማለት ነው። ያው ቶሎ ብዬ ነው የቀደልኩት ማለት ነው። ወላሂ ይሄ አይታችሁታል። ይሄ የራሱ ካርቶን ነው ማለት ነው። አያችሁት? ይሄ ማለት ነው። ይሄ ስንት ብር እንደተገዛው ባላቅም ይህም ስጦታ ነው የተላከልኝ ማለት ነው። ብዙ ነገር አለው። ይሄ ብቻ አይደለም። ሽቶውን ይኸውና። ግን ወላሂ ነው ምላችሁ፣ ሽታው እንዴት ደስ እንደሚል ልነግራችሁ አልችልም። የትኛውንም ሴት ብትገዛው ብዬ የምመኘው ማለት ነው። እኔ ይሄ ብቻ ነው ስጦታ ይመጣልኝ ማለት ነው። ይመጣልኝም ስጦታ ይገዛችልኝም። ማን እንደሆነች እነግራችኋለሁ ነገር ግን ከሰጠችኝ በኋላ ስንት ብር ገዛሹ? የት ነው የገዛሹ? ማለት ደብሮኛል፣ እንጂ ይሄ ደግሜ ልገዛው እየፈለኩኝ ነው ማለት ነው። እጅግ በጣም ደስ የሚል ማለት ነው። በቃ አፍንጫችሁ ላይ የሆነ በቃ ደስ የሚል ነገር አለው ማለት ነው። በእርግጥም በሽቶ የሚያስጠላ ነገር የለው፣ ግን የዚሁ ደግሞ ለየት ያለ ነው ማለት ነው። ሌላ ከዚህ ጋር ይመጣልኝ ምን መሰላችሁ? ዱርስዬ መውከሪያ ናት የብኩር መብከሪያ ማለት ነው። ትንሽዬ ናት የምታምር ማለት ነው። አልከፈትኩትም። መክፈቱም አያስፈልግም። ሌላው ይቺ ናት ማለት ነው። መቼም እንደዚህ ስታዩት አሁን የሜካፕ እቃ ነው የሚመስለው ነገር ግን አይደለም ማለት ነው አያችሁ እንደዚህ ማለት ነው ምንድነው የሻወር ሽቶ ማለት ሻወር ከወሰዳችሁ በኋላ የሰውነት ሽቶ እንዲሁም ደግሞ እንደ ሎሽን አይነት ያለው ማለት ነው እንደዚህ አይነት በጣም ደስ የሚል ነው የገዛችልኝ ማለት ነው የገዛችልኝ ማን እንደሆነች እነግራቸዋለሁ የረሳሁት እንዳይመስላችሁ ማለት ነው እቺስ ምንድን ናት? ወዶች ረዝሟል፣ ቪዲዮ ሁለት እቃ ናት ማለት ነው። አያምርም? የሚያማምሩ እቃዎች ማለት ነው። ምንድን ነው እስኪ ልክፈተው። እጅግ በጣም ደስ የሚል ሻማ ማለት ነው ሻማ የቤት ማለት ነው ሽታ ያለው ምርጥ ሻማ ማለት ነው ሽታ ያለው ነው ይህም መክፈት አይጠበቅብኝም ልክ እንደዛ ነው ማለት ነው እቃው ደግሞ በጣም ነው የሚያምረው ማለት ነው እና ስጦታው ከማን ነው ካላችሁኝ ይቅርታ ከአብርሸና ከሩታ አድናቂ ብዬ ብያችሁ ዋሽቻችሁ ነበረ የሰው ሀቅ እንትን ማጥፋት ስለሌለብን ማለት ነው እውነት ለመናገር ይሄ በሙሉ ስጦታ የሰጠችኝ ያሰሬ እህት ናት ማለት ነው። ለኢድ ስጦታ አይሰጠችኝ ማለት ነው። እነዚህ ይሄ ደስ የሚለው ሽቶ ማለት ነው። ይሄ ደግሞ አራቱ ሽቶ አራቱ ሽቶ የገዛችልኝ በድጋሚ ማዳሚ ናት ማለት ነው። ማዳሚ በጣም እንትን ስልለት አይታ እኔ እኔ ራሴ ነበር እንድገዛ የፈለኩት እንጂ እሷ እንድትገዛልኝ አልነበረም ነገር ግን በራሷ ስልክ ስለሆነ የገዛችው። ራሴ ነኝ የገዛሁልሽ ቃል የገባሁልሽ ሁሉሽ እኔ ነኝ፣ እኔ ነኝ የምከፍለው ብላ ድካሜ ስጦታ የገዛችልኝ ልጅ አሰሬ ናት ማለት ነው። እውነት ለመናገር በጣም የማመሰግነው ማዳምዬ፣ ጀዛከላህ ኼር፣ ሽኩረን ያው ስለምታየኝ ነው የዩቱብ ቻናል ስለምታውቀው እያንዳንዱ ቪዲዮ ስለምትከታተል ነው እንትን የምለው ማለት ነው። እና መዳም ኖራ ሽኩረን፣ ጀዛከላህ ኼር፣ በሽኩር ከቲር ሽኩራን ሽኩራን። እውነት እኔ ግን እዛ ላይ አይደለም ትኩረቴ ማለት ነው። ለሷም ነግሬያታለሁ። ትኩረቴ ያለው እዚህ ላይ ነው። ሴቶችዬ፣ ወላሂ ግዙት! ይሄ ሽጡ፣ ይሄ ግዙት። ይሄ ሳትገዙት እንዳመልጣችሁ። የትኛው ሽቶ መሸጫ ይሄን ጠይቃችሁ ግዙት። እኔ ደስ ይለኛል ፎቶ አንስቼ ኮሚኒቲ ላይ ባረግላችሁ ማለት ነው። እጅግ በጣም ደስ የሚል ሽቶ ማለት ነው። ከገዛችሁት በኋላ በትክክል ታመሰግኑኛላችሁ ብዬ አስባለሁ። ሰላማችሁ አላህ ያብዛልኝ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ላይክ ማድረጋችሁን እንዳትረሱ። ምንም ቢራዘም ደግሞ ቁጭ ብላችሁ አድምጡ። ምድረ ዘረጡ ማለት ነው ይሄ ቪዲዮ አድምጡ። ችግር የለውም። ምን ወሬ ታበዛለች። በየጊዜው ስጦታው እያሳየኝ ምንም ማድረግ አይቻልም። ይታደዱታልይታደሉታል እንጂ አይታገሉትም ነው አይደለም የሚባለው። አላህ ሲረዝቃችሁ ከላይ አዛን ነው አሁን ያው፣ ፈጅር እያዘነ ነው። አላህ ሲረዝቃችሁ እንዲ ነው በቃ፣ ከላይ ነው የሚሰጣችሁ ማለት ነው። እናንተንም ለኔ ለኔ መልካም ሰው እንዳዘዘልኝ ሁሉ ለእናንተንም አላህ መልካም ሰው ይዘዝላችሁ ነው የምለው።